በጥቂት ሰዓታቶች በፊት በአማራ ክልል ማንኩሳ ህዝቡ የሚያሰማውን የደስታ መግለጫ ተከትሎ በዓለም አልሞተችም የተለቀቀው ፎቶም ኤአይ ሰራሽ ነው፣ ልጅቷንም ለፖለቲካ ፍጆታ አውሏታል የሚል የመረጃ ወጣት ሲሆን እውን ጀግናዋ አርበኛ በዓለም በህይወት አለች ስለሚለው እና በአማራ ክልልና በፌዴራል መንግስቱ መካከል ስለሚደረገው እልህ አስጨራሽ ትግል የሚያመጣውን ውጤት ይፋ በሆነው ዓለም አቀፍ ሪፖርት ጋር ይዤ ወደ እናንተ አቀርባለሁ። ወዳጁ→ወዳጅዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ የሆነችው ሉላ ገዙ ከቅጥር ስራ በመላቀቅ በምስራቅ አፍሪካ ውስጥ አለ የተባለ ግዙፍ የሚዲያ ተቋም ለመገንባት ማቀዷ የተሰማ ሲሆን እውን ሉላ ገዙ ኢቢኤስ ልትለቅ ነው? የሚሰራጨው መረጃ ልክ ነው? ከራሱ አንደበት አስደምጣችኋለሁ። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታቸዋል። አብይ አይገለበጠው ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። እንደ ሃይማኖተኛ ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው ዘመናችን በሃይማኖት ካባ ተሸፍነው ከጥቂት ፖለቲከኞች በሚጣልላቸው ፍርፋሪና ጥቂት ሳንቲም ያሰስራቸው እንዳይጋልጥባቸው ሲሉ ባለስልጣናቱን የሚያሞጋግሱ አለፍ ሲልም ህገ መንግስቱ ከሚፈቅደው ውጭ የሌላን ቤተ እምነት መበጣበጥ መፈራረስ በራዕይ ታየን እያሉ የክፉ መናፍስቱን አጀንዳ የሚያስፈጽሙ ብሎም ቅዱስ ቃል ውስጥ ራሳቸውን ደምቀው ለማያነበው ምስኪኑ ህዝብ ቤት፣ መኪና ማለት ምድራዊ ነገር እየሰበኩ በርካታ ወንጀሎችን በሚፈጽሙ አካላት ላይ ባገኙትና አባከማችሁት ሀብት ዙሪያ ምንጩ ምን እንደሆነና ከየትም ሲመጣ የሚመረምር ኦዲት ቡድን ተቋቁሞ ወደ ስራ ሊገባ ሲሆን በመጨረሻም የበግ ለምድ ለብሶ ሲዘርፍ የኖረው የጀርባ ቁማሉ ጩፋ ሊታሰር እንደሚችል ምንጮች ያሳያሉ። በዙሪያም ዝርዝር መረጃዎችን አጋራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የተመሰገነ ይሁን። በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ

መታወቂያ ለማውጣት ሄደ፣ መታወቂያ ካላሳየ አትገባም ስትባል ምንድን ነው የሚሰማው? ግን አየ ዛሬ ህዝብ የተቸገረው ይህንን ዲሞክራሲ መብት የፈቀደለትን በርካታ ነገሮች ለመጠቀም እየቻለ ተቋማት ውስጥ በተሰከሰጉ እንጉዳይ ሰዎች ሳቢያ ለበርካታ ዓመታት እንድየተንገላታና የተሰቃየ ኑሯል። የገረመኝ ደግሞ የጠበቀው ነው። እኔ ለራሴ ግራ ገብቶኛል። መታወቂያ ሳይኖር መታወቂያ ሳይ እያለ ከበላይ የመጣውን ትእዛዝ ለእንጀራው ላለመባረር ሲል ተፈጻሚ ያደርጋል። ዛሬ ላይ እውነት እንዲወጣ እስከ መጨረሻው የሚታገል ከመጥፋቱም በላይ ከላይ የመጣ ስለሆነ ብቻ አይ አላደርገውም በህዝቤ ላይ ከማለት ይልቅ እየተቀበለ ህዝብ የሚያጠፋ መብዛቱን ሳይ ከልብ ያዘንኩ። አንዳንዴ እስኪ ለእውነት ኖረን ለእውነት እንሙት፣ መልክቴ ነው ነው እንዲናችሁ። ሰልፍ እየተነሳሽ መሆኑ ነው እኔ ጋ አረ አንድ መልዕክት አስተላልፊ ነው ያልኩት። አንድ መልዕክት አስተላልፊ አርፋችሁ ተቀመጡ በቃ ሂጅ ይመችሽ። ሰደበችን እንዳልሆነ ተስፋ አድርጋለሁ። ግመሏ እንግዲህ በሚገባት በራሷ ቋንቋ መልዕክቱን አስተላልፋለኝ። ወገንታት አይገርምም ግን አሁን በዙሪያችሁ ከተሰበሰቡ በችግር ሰዓት ግን ከሚበተኑት በላይ እንስሳት በምንጣማቸው የከፋችሁ ቀን እንኳን ፊታችሁን አይቶ በመረዳት ከዚያ ሙድ ውስጥ እንድትወጡ የማያደርጉ ጥረት የለም። እኛ በአስተሳሰብ እያላሸቀን በመጣንበት በዚህ ሰዓት እንስሳት ሊቀድመን መሆኑን ሳስብ ወይ ዘንድሮ የሚለው ሙዚቃ ትዝ ይለኛል። አብዲ ይባላል በሳውዲ በረሃ በግመል ጥበቃ የተሰማራ ወጣት ሲሆን በቀጣይ በዚህ ቻናል የእሱን ልብ የሚነካ ታሪክ አስቃኛችኋለሁ። እነሱ ቸርች ከዘጉ እኔ ልባቸውን ነው የምዘጋው? ድንገተኛ ደም ግፊት አስዤ ልባቸውን ነው የምዘጋው ወደ ላይም አይተነፍስም ወደ ታችም አይተነፍስም። መጽሐፍ ቅዱስ ለሚረግሟችሁ መርቁ ለሚያሳድዷችሁም ጸሉ እያለ እነዚህ ከመጽሐፍ ቅዱስ አጌንስት የሆኑ ሰዎች ግን ህዝቤን እየተራገሙ አሜን ያስብላሉ። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታቸዋል። አብይ አይገለበጥም፣ ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። ቀሚስ ለብሶ ይረግማል አሉ እኮ በኛም በእኛም ዘመን ረጅም ቀሚስ ለብሶ ወፍራም ኮፍያ አድርጎ የሚረግም መርገም ትፈልጋለን። ልብስን አውልቀ እንደ ስስት የሚቀያየሩ የሚናገሩትን ቃል በተግባር የማይኖሩ ሰዎች ማለት እነዚህ ናቸው። ቅድም በቪዲዮ መግቢያ ላይ እየተራገም የነበረ ሰው አሁን በሌላ ቪዲዮ ላይ ደግሞ መርገም ኃጢአት እንደሆነ ያስተምራል እንደ ሃይማኖተኛ አይነት አለፈው ነግሬያቸዋለሁ፣ ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም፣ ይቀጥላል። ዋዜማ ነው ያለፈው፣ ዋናው መበጥበጥ እየመጣ ነው። ዘመናችን ብዙ አስተኛ ነቢያቶች የአገሪቱን የአየር ሁኔታ ስለፈቀደላቸው ብቻ በየስርቸው አዳራሽ መክፈት፣ ፖለቲካ አትሉት፣ ሃይማኖት ሃይማኖት አትሉት፣ ጥቅም ወዳድነት። እነዚህና መሰል ነገሮች እያንፀባረቁ ህዝቤን ያጃጅላሉ። እነዚህ ሰዎች አንድ እግራቸውን ቸርች፣ ሌላኛው እግራቸውን ደግሞ ፖለቲካ ውስጥ የሚከቱበት አንድ ምክንያት አለ። እንደሚታወቀ በአሁን ሰዓት በአገራችን ከሚገኙ ከባባድ ቱጃሮች መካከል የመጀመሪያው ስፍራ የሚዙት የሚይዙት እነዚህ ሰዎች ሲሆኑ ይህ ሁሉ ሀብት ከየት መጣ? ምንድነው ውስጥ ምንጩ የተማረሰው ጥያቄ ነው። ተሰጠን በሚሉ ጸጋ ገዝተውስ በሚያዝ በሚጸልዩ ጸሎት በአደባባይ በሚቸበችቡ ዜት እንዲሁም በአሰት ትንቢዮቻቸው ለዚህ ቸርች ይህን ካድረግ እጥፍ ይሆንልሃል በሚል ትርክታቸው ሲሆን፣ እነዚህንና መሰል በሆኑ ያሰት ስራዎቻቸው ዛሬ በቅንጡ መኪናዎችና በግልጅቶች በገልጀቶች ብሎም የድነት ኃላፊዎችም ሳይቀርብ በገንዘብ በመግዛት በኦርኬስትራ ቡድን እንዲሁም በወታደር ለመታጀብ በቅተዋል። የዋሳው የጩፋ አቀባበል የቅርብ ጊዜ ትውስታ ነው። ታዲያ ይህንን ተከትሎ የወንጌል አማኞች ካውንስል ባቀረበው ደብዳቤ መሰረት የነቢያቶች የሀብት ምንጭ እንዲጠራለት ምንጩም እንዲታወቅ መንግስትን የኦዲት ቡድን በደብዳቤ ጠይቋል። አሁን ማምለጫው ወዴት ይሆን? በዚህ ሳቢያ ጩፋ የሚገባበት ጠፍቶት አንዴ ከሀገር ውጭ፣ ሌላ ጊዜ ደግሞ ሀገር ውስጥ መለስ ቀለስ ያለ የእጅ መንሻም እያቀበለ ለማለፍ እየጣር ይገኛል። በዚህ ሳቢያ ምንጩ የማይታወቅ ሀብት ስለሆነ መታሰሩ አይቀርም ሲሉ በርካቶች በአሁኑ ሰዓት እየተናገሩ ይገኛሉ። በሌላ ዜና ከኢቢኤስ ቲቪ ሾልክ የወጣው መረጃ ብዙዎችን ትኩረት ስቧል። ታዋቂዋና ተወዳጇ ሀገራችን ጋዜጠኛ ብሎም የቴሌቪዥን ፕሮግራም አቅራቢ የሆነችው ሉላ ገዙ ለኢቢኤስ መልቀቅ ያስገባች እንደሆነ የታወቀ ሲሆን ይህንን ስታደርግ ለሶስተኛ ጊዜ ነው። ከአሁን ቀደም በሃይማኖት በራሱ አፍቃድም ሳቢያ ሁለቴ ለመውጣት ባደረገችው ሙከራ የኢቢኤስ ከፍተኛ አመራሮች ባድረጉት ርብርብ በንግግርና የተሻሉ ጥቅማ ጥቅሞች ተጨምሮ ላትሳት ትወጣ ቀርታለች። የእያሁኑ ግን የመጨረሻው ይመስላል። በዚህም ሳቢያ አባይ ቲቪን ጨምሮ ሌሎች ሚዲያዎች ለጋዜጠኛ ያገኘው የኢቤስን ክፍያ እጥፍ አድርገው ሊቀበሏት ሊቀበሉት ቢሮ ወራጡም ሉላ ግን አልፈልግም፣ እኔ ከምስራቅ አፍሪካ ግዙፍ የሆነ ትልቅ የሚዲያ ተቋም በመክፈት ለውጣቶችም የሥራ እድልን በመፍጠር በሚዲያው ዘርፍ ያገሬን ስም ማስጠራት ፈልጋለሁ ስትል ተናግራለች። ሉላዬ የልብሽን መልካም ፈጣሪ አምላክ ፍጻሜ ያደርስልሽ። ላንትና መካነ ሰላም መስጊድ ውስጥ ገብቶ ሲጨፈጭፉ የነበሩ ሰዎች ዛሬ ፖለቲካን አጀንዳ ህዝብን ህዝብ ለማዘናጋት ህዝብን ለማስረሳት ምን አሉ መከላከያ ሴት ጡት ቆረጠ እንደዚህ ያደረገ አንተ ጥላአት አረን ሮጠ ወጣ ራስ አምልጠ ህይወትን ለማትረፍ የት አያት ዝም ብላችሁ ማለት ነው። የፖለቲካ አጀንዳችሁን ለማዘናጋት ህዝቡን ለማምታታት ለማጋጨት የምታደርጉትን ጥረት በጣም ይለያል። መከላከያ ውስጥ እኮ አማራም አለ፣ ኦሮሞም አለ። ዝም የሚላለ እንዴ አጠገቡ እንደዚህ ሲያደርግ ዝም የሚላለ ሴት ልጅ ላይ እንደዚህ ሲያደርግ ዝም የሚላለ አሁን እኮ ምንም በቃ ወስን ልለው ውጋ ነው ተዋጋናለን በቃ። እስኪ እንደ ድሮ እንሁን፣ እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃ ነው ርችት አይደለም የምትተኩስ። ያለው ምንም በቃ፣ አመት ሙሉ ተዋጋን፣ አመት ውስጥ ለውጥ አላመጣን ማለት በቃ። በአማራ ክልል ማንኩሳ የበዓለም ወዳጆችና ጓደኞች ያድርጉት በወኔ የተሞላ የአገሬው ፉከራና ሽለላ ባላ ጭፈራ ስርዓት ነው። በዚህ መልእክታቸው በዓለም ሞተች የሚለውን በጭራሽ አንቀበልም፣ አልሞተችም። እሷ በቂው መጥቶ ክልሉን ውር ጦርነት አውድማ ለቀየረው ያገዛዙ መንግስት እጅ ባለመስጠት እስከ መጨረሻ ወቅት ለምስኪኑ አማራ ዝቤቱ ተዋደቀች ናት ሲሉም ይናገራሉ። በሌላ በኩል በርካታ የመከላከያ አባላት ባሳለፍ ነው በሰሜኑ አሁን ደግሞ በአማራ ክልል በሚደረገው የእርስ በርስ እልቂቱ ሳቢያ በእጅጉት ስላችተው ወሰን የሌለው ጥቅሙም የማይታወቅ ግጭት ነው ሲሉ ይገልጹ ተከስቷል። እነዚህ ሰዎች እውነት አላቸው። ባሳለፍነው በሰሜኑ ግጭት ላይ ከአንድ ነጥብ ሁለት ሚሊዮን በላይ ህዝብ ያለቀ ሲሆን በዚህም ብዙ ምስኪን እናቶች ወጣት ልጆቻቸውን ተቀምተው ዛሬን ድረስ ያለቅሳሉ። ይኸዋውን ደግሞ በአማራ ክልል በሁለቱም ወገን ህዝብ እንደ ቅጠል ይረግፋል። ይህም ለጥቂት ሰዎች ስልጣን ማራዘሚያ መሆኑ ሳስብ በእጅጉ ያሳዝነኛል። የአማራ ህዝብ ጥያቄ አንድና አንድ ነው ሲሉ የአማራ ንቅናቄ ታገዋ ተለበል ይህንን ይናገራሉ። አማራ ሌላ ጥያቄ የለውም፣ እንደ ማንኛውም ዜጋ እንኑር፣ አትግደሉን ሲል የሚታገል ህዝብ ነው። ባሳለፍነው ጊዜ መንግሥት መንግስት በርቀብ ሰበብ ያስገባው ሸኔ አማራን በየደበት እየተከታተለ ያጠፋ ዝም ያለ መንግስት ዛሬ ትጥቅ ለማስጣል ብዙ ሜካናይዝድ ጦር በአማራ ክልል አዝምቶ ህጻናት እንዳይማሩ ወላዶች ሆስፒታል ገብተው በሰላም እንዳይገላገዩ ገበያ ታይምትኛም ተገበያይቶ እንዳይኖር ክልሉን ወደ ጦርነት አውድማ ቀየረው። ታዲያ የዚህ ምስኪን ህዝብ ጥፋቱ ምንድን ነው? መንግስት መብቱን ካላስከበርለት አይኑ ያየ ይሙት ነው የምትሉት? ይህ በጭራሽ አንድ መንግስት እንደ መንግስት ረጅም የሥልጣን ጊዜ ለመምራት ከፋፍሎ መግዛት፣ አንዱን ጠቅሞ ሌላውን እንደ እንጀራ ልጅ መግፋት የለበትም። ሁሉንም በኩልነት ማስተዳደር ይገባዋል። ይህ ከሆነ መከላከያም በክልላችን ወጥቶ የጠየቅነው ጥያቄ በአግባቡ ከተመለሰ የምንዋደቅበት ምንም ምክንያት የለንም